መጥተናል መጥተናል፣ ዛሬም በአዲስ መጥተናል። ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንግዲህ አንድ ቀን ምግብ፣ አንድ ቀን ጁስ፣ እንደዚህ ደግሞ ሆዳችን የሚጠቅመን ነገር እያሳየኋችሁ ነው ማለት ነው። አሰላም አለይኩም ረህመቱላሂ ወበረካቱ። ቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዚህ ስትለ ሶፍሪ በልልኝ። ሰላም ሰላም፣ ክርስቲያኖቶች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ሼር በማስቀመጥ ቤተሰቡን ተቀላቀሉ። እንዲሁ አበረታቱ እንላቸዋለሁ። ቤተሰቦች እናንተም ያበረታታችሁ ነው፣ አላህ ይስጣችሁ። በጣም ነው ማመሰግናችሁ። በጣም እውነት ደስ እያለኝ ነው አሁን ማለት ነው። ያው ተስፋ እንዳቆርጥ ያደርጋችሁኝ ነው። እንቆርጥም እንሞክራለን፣ ግን አንቆርጥም ይሻላ እላቸዋለሁ። እና ወንድሞች እህቶች፣ ያለ ያክብርልኝ በጣም ነው አመሰግናችሁ። እና ዛሬ ደግሞ ይዤላችሁ የመጣው ሌሞን እዚህ ጋ ሶስት ሌሞን እዚህ ጋ ደግሞ ናና አለኝ እዚህ ጋ ደግሞ ስኳር አለኝ። ይህንን ሌሞኑን እንግዲህ በጣም ሆዳችን ሆዳችን የሆነ ስጋ ነገር ከበላችሁ የሆነ አሳ ምናምን ከበላችሁ በጣም አሪፍ ነው ላችኋለሁ። ውስጣችሁን፣ የውስጣችሁ በጣም የምከሳትም አለ። ሌሞን ብቻ ሲሆን በጣም ይጎዳል፣ ግን ዳይና ስላለው ናና ስላለው በጣም አሪፍ ነው። አሪፍ ነው ላችኋለሁ። ተጠቀሙ፣ በጣም አሪፍ ነው። ወላሂ፣ ሌሞንና ናና ማለት ነው። በጣም በጣም ሲበዛ በጣም ቆንጆ ነው ላችኋለሁ። ያው አንዳንድ ብርጭቆ በጣም አሪፍ ነው። ምግብ በርታችሁ ማለት ነው። ምክንያቱም የውስጣችን ያለው ዘት ቅባት ነገር ካለ ሌሞኑ እንዳለ ጥርግ አድርጎ ነው የሚያደርገው። ሌሞኑ አንድ ሁለተኛ አንድ ጉዳትም አለው ጥቅምም አለው። ሌሞን ያው እንደሚጎዳ ታውቃላችሁ። ደም የሌለው ሰው በጣም ደም ይመጣል። ናና ግን በጣም ጥቅም አለው። ምንም ናና እንጀ የሚጎዳ አይመስለኝም። እንግዲህ ይጎዳል ያላችሁ ደግሞ ኮሜት ላይ ያስቀምጡልኝ ማለት ነው። ሌሞን ግን እርግጠኛ ነኝ ትክክለኛ ነኝ ይጎዳል፣ በጣም እላችኋለሁ። ምክንያቱም ደም የሌለው ሰው በጣም ደም ያለው ሰው ይቀንስለታል፣ በብዛት እላችኋለሁ። ደም የሌላቸው ግን ልጆች በብዛት ባጠጡ ደስ ይለኛል ማለት ነው። አንዳንዴ ወይ ግማሽ ግማሽ ሳይሆን ሩቡ ተውሃ ጋር ደበለቃችሁ ትንሽ እንጃ ትንሽ ብርዝ አድርጋችሁ ብጠጡት ጥሩ ነው ብዬ አስባለሁ። ከዛ ይህንን ደግሞ ደረቅ ይመስለኛል። ይህን እንደዚህ ሌሞን ማለት ነው። እስከዛ ያወራኋቸው ማለት ነው። እንዲህ እሽት ታረጓለሁ። በአንድ እጄ ይዤ በአንድ እጄ እየሰራሁ ነው። እሽት ስታረጉት ውሀ ያወጣል። ምክንያቱም ማለት ነው ያው እልጠዋለሁ፣ ቆዳውን እልጠዋለሁ። ሊጨው ነው ተናናው ጋር አንድ ላይ የምፈጨው ማለት ነው። ያው በእጄ በአንድ እጄ ይዤ ስለሆነ የሱ ነው፣ አይመችም እንግዲህ ወደፊቱ ጥሩ ዩቱበር ጎበዝ ዩቱበር ስንሆን እንግዲህ ተስፋ ካንቆረጥን እውነቱን ከቀጠንበት ከሰራ ነው ማለት ነው። እንግዲህ ካሜራ የሚይዝልት ሰው እንፈልጋለን ማለት ነው። ምስል እንደዚህ አንቀርም እንፈልጋለን። ሁላችንም እንግዲህ እወይ ራስ በራሳችንም ተጠያይቀን ተባብረን እንይዛለን እላችኋለሁ። የእኔ ቤተሰቦቼ የምወዳችሁ ማለት ነው። አሁን ይህን እንግዲህ በአንድ እጄ ስለሆነ እቅርታ አላሳያችሁም። ያው ልጨው አብረን እንመለሳለን እንመለከታለን ማለት ነው። እንዲህ እሽት ካደረጋችሁት እንትን አለው ውሃ ይወጣዋል በውስጡ ውሃ ማለት ነው። እንደዚህ እሽት ያደርጋችሁ ከሆነ ማለት ነው። አሁን ይህንን ጁስ እሰራዋለሁ ማለት ነው። ሆድ በጣም ነው የሚጠቅመው። ሰርታችሁ ደግሞ ተጠቃሙት ማለት ነው። ጥቅሙን ደግሞ ኮሚት ላይ አስታውቅኝ ማለት ነው። እንደምትወዱት ተስፋ አደርጋለሁ። ስኳር ስኳር ደግሞ በታብዙ ጥሩ ነው እኔ ያው ሰዎቹ ስለሚወዱ ነው የሰዎቹ ነው የምሰራላቸው። እኔ ሌሞን አንጠጣም አልከጣም ምክንያቱም ዶክተር ሌሞን እንዳለ ደም የለሽም ብሎኛል። እውነቴ ነው የምላችው። በፊት በጣም እከሳለሁ ብዬ ሌሞን ጠዋት ጠዋት ንስቼ ውሃ ለባርጌ ይጠጣ ነበረ። ከዛ እኔ አላቀላችሁ በጣም ነበር የምጠጣው ሌሞን ማለት ነው። ውሃ አድርጌ ጠዋት ጠዋት በባዶ ሆዴ ሞቅ ያረኩኝ እሱን የጠጣው የጠጣው ያዞረኛል። እውነት ያዞረኛል ያዞረኛል። ከዛ ምንድን ነው ይሆናል ብዬ በቃ ጭራሽ ሲበስብኝ የሴትዮዋ ነገርኳት ሐኪም ቤት ወሰደችኝ። ወደው በቃ ደም የላት ማለት ወላሂ ደሜ የራሱ ምርመራ ማለት ሲመረምር አጡ አጡ ደም የለውም ማለት ነው። ገና ውሃ ጠጥቼ ምን ብዬ ምን ብዬ ትንጥዬ ደም አገኙ። ከዛ ደም የላትም ሁለተኛ ምንድ ነው የምጠጣው ምናምን ስ ሌሞን ትጠጣ ለቻለቻች ሴትዬ ማለት ነው። ከዛ ሁለተኛ ነው እሱ ነው ሌሞን እንደዚህ ነው ያደረገች ሁለተኛ እንዳጠች ያሉት እና ሌሞን ጉዳት አለው። ደም የሌላችሁ እንዳትጠጡ። ያዞራ ደግሞ በጣም አዙረው ነው ነጭ ነው የሚያደርገን ወላጅ በጣም ነው እንትን የሚለው ማለት ነው። አሁን ልጠን አብረን እንመለሳለን። እስከዛ አብራችሁ ቆዩ ማለት ነው። እሺ ቤተሰቦች፣ ይው በዚህ አይነት ቆላልጬ ሆናናውንም ደግሞ እንዳያችሁት ማለት ነው። እንዳንተ እንትን ብዬ አጥቤ ፍሬሽ ናት ዛሬ የመጣች ናናናት ይሄ ደግሞ አነነላቸዋለሁ ውሃይም ደግሞ እዚህ ጋር አምጥቼ ያለው እዚህ ጋር ደግሞ ማጥለ ያለኝ እላቸዋለሁ። እዚህ ጋር ቆላርጭ ያለው እላቸዋለሁ። አሁን ቀይን አዘጋጅቼ እንግዲህ እዚህ ጋር አለኝ እላቸዋለሁ። ተጨምረዋለሁ ማለት ነው። በነገራችን ላይ ውሃ በደንብ አድርጉበት። ይሄ መሆን እንትን ስለሚል ይሄ ደግሞ መኪና በጣም ፈጣኝ ናት፣ ትፈጥናለች። በረዶ አመጣለሁ፣ በረዶ ማድረግበታለሁ። ያው ቤተሰቦች እንዲጨምረዋለሁ እዚህ ማሽን ላይ ነው። ይህንን እንግዲህ ነካ አለ ቤተሰቦች ሰጨሁት። አሁን እዚህ ላይ ያጠለዋለሁ። ነገራችን ላይ ሁሉም የጁስ እቃ ነው። ታያችሁት፣ እንደዚህ ነው ምን እንደምን እቃው ያባዛይን ቦታው።

የምትወዱታቸው አደርጋለሁ ሁላችሁም ቤት ውስጥ እንግዲህ ሌሞን የሌለው ናና የሌለው ለምሽ የእነሱ ብቻ እናንተም አብዝታችሁ ጠጡ ማለት ነው። እንደዚህ አድርጋችሁ ጠጡ። በጣም አሪፍ ነው። የወዳችሁ ይጠቅማችኋል ማለት ነው። ትንሽ ለእነሱ ብቻ ለእነሱ ብቻ ላ ትንሽ የእነሱ ብቻ እኛም ራሳችን ያስፈልገናል ማለት ነው። እናንተም ደግሞ እንደዚህ አድርጋችሁ መጠጣት ትችላላችሁ ማለት ነው። በቀንነት ይላቸዋለሁ። እሱ ምቅመሳውና ኔድሮ ማለት ነው የጀማሪ ከመብሰዴ በፊት ቆንጆ ነው፣ ግን ትንሽ ስኳር ያንሰዋል። ሰዎቹ ደግሞ በጣም ስኳር ይወዳሉ። እንደዚህ ቢሆን ጥሩ ነበረ፣ ግን ስኳር በጣም ይወዳሉ ሰዎቹ ማለት ነው። ስኳር ስለሚወዱ ግድ ትንሽ ስኳር በእንትን አድርጌ ነው የምጨምርበት። እዚህ ላይማ አላንኳኳ ይችላል ብዙ ቤተሰቦች ይሄን ይመስላል። እንዳማረበት እንደዚህ ደስ አይልም። ቆንጆ ነው እውነት ደስ ይላል ማለት ነው። እንዳማረበት እንዳያችሁት ማለት ነው። እንግዲህ አሁን ሰዎች የሚሰየበሉ ነው ስጋ ሰርዘ ስጋ መጉሩባ ነው የሰራሁት። ታንቀረጽ ልመት አልተመቸኝም። ሴት ለምት ለነበረች መጉሩባ ነው የሰራሁት። ስጋ ቅባት ምናምን ስላለው ይሄን ሲጠጡበት እንዳለ ያሸክፍላቸዋል ማለት ነው። ደስ ይላቸዋል ማለት ነው። ቤተሰቦቼ እንደምትወዱት ተስፋ አደርጋለሁ። እና ሁላቸውም እንግዲህ እንደዚህ እያደረጋችሁ ጠጡ። እኔ የማበረታት እንጂ የለም ያደረጋችሁ በሌላ በሌላ በአዲስ አዲስ እንመጣለን። ኢንሻላ አላካለም ማለት ነው በአላ ፍቃድ። እናንተ ስታበረታቱ ነው እኔ የምበረታታው። እናንተም እንደዚህ እያደረጋችሁ ምሽ እነሱ ብቻ ጠጡ። ደም የሌላችሁ ግን እንዳጠጡ አደራችሁ ማለት ነው እንደ አደራችሁ አደራችሁ። ደም የሌላችሁ ወይም በጣም ይጣፍጣል ጠጣቱ ትንሽ ስትቀመጡ፣ አዙሮ ነው የሚጠራው፣ ያሽከረክራል ማለት ነው እና ምሎ ሳጣን አደዳችን ማለት ነው። ሁላችን ነገር አሁን አዘጋጅ እንጂ የሰዎች የተሰድላቸው ማለት ነው። ቤተሰቦችን እንደምትወዱ ተስፋ ያደረጋለው። እናንተም ደግሞ ያው አልሐምዱሊላህ ቤት ውስጥ መደን ቤት እንግዲህ ላይ መሆን የሌለበት ስኳር የሌለበት ናና የሌለበት የለም እንደዛ አድርጋችሁ ጠጡ ይላችኋለሁ ማንጋም አለ ማንጋም ይደረጋል እንደገና ደግሞ ካሮት አለ ካሮት ካሮት እና ብርቱካን አንድ ላይ ፈጭታችሁ እንደዚህ አለ አንዳንዴ ሰዎች ያመጡ እና ዛሬ ያመጡት እና ነገ ሌላ አዲስ የሚቀይሩበት አለ ያንን ደግሞ እናተ ፍጭት አድርጋችሁ ጠጡት ማለት ነው ምንም አይጎዳቸውም ይጠቅማችኋል እንጂ አይጎዳቸውም እላችኋለሁ ቪዲዮ ነው